በሞት የተገለጠ ህይወት ተስፋን ያንጸባረቀ እውነት በዋጋ የተገዛ ሰማያዊ ንብረት እርሱም የሰው ልጅ ነው ክቡር የአምላክ ፍጥረት። ራሳችን ለራሳችን ባልሰጠነው ክብር ሊያድነን ወረደ ከሰማይ ወደ ምድር። የመስቀሉ ውለታ ሰውም ባይዘነጋ ከሁሉ ይበልጣል ውድ ነው ደም ዋጋ። ከሰማያት ወርዶ ሞትን ባያጠፋው የማን ህይወት ነበር ሞትን ያሸነፈው? የሞት መወጣጫ አጢአት ተደርድሮ በህይወት ተነበብን ሞት በአምላክ ተሽሮ፣ በህይወት ተነበብን ሞት በአምላክ ተሽሮ። በቀመሰው አጢአት አዳም ላይ ሞትበት፣ የተስፋ ቃል ሰጥቶት መድኃኒት ሆነለት። በተሰጠው ትእዛዝ አዳም መዘንጋቱ፣ መከራ ሆነበት የስራ ውጤቱ በቆሰለው ጥይት ከእባብ ልብ ወጥቶ ርኩሰት ታጠቀበት ቅድስናን ትቶ በዚህ መንገድ ገብቶ ሞት ሰውን ደፈረ፣ አማኑኤል መጣና ሞትን አሳፈረ። የቀደመው አዳም ሞትን ሲያመጣ፣ ዳግማዊው አዳም ግን ሕይወትን ይዞ መጣ። ዳግማዊው አዳም ግን ሕይወትን ይዞ መጣ። አምላክ መሐሪ ነው፣ ምረቱ ይደንቃል። ዓለምን ከመፍጠሩ ያዳነበት ይበልጣል። እስመ ከመዝ አፍቀሮ እግዚአብሔር ለዓለም ዓለሙን እንዲወዶታል ጌታ መዳን ያለ ዓለምን ሲፈጥረው ይሁን ይደረግ ብሎ ሲያድነው ግን ደሙን አፍስሶ ዋጋ ከፍሎ፣ አዲስ ሰው ሆንበት ሞታችንን ሞቶ ትንሣኤን አወጀ መቃብርን ከፍቶ እኛ መውጣት ስንችል ከምድር ወደ ሰማይ ሞታችን አስረሳን ትንሣኤን እንድናይ፣ ሞታችን አስረሳን ትንሣኤን እንድናይ። የውለታው ጥሪ ነፍስ ይቀሰቅሳል፣ የመስቀሉ ድነት ሕይወትን ያድሳል። ርቀው ለተመለከቱት ሞኝነት ነው፣ ቀርበው ለተዳሰሱበት መድኃኒት ነው። ጠላት የሚቀጣበት ጋሻ መከታችን የእምነት መታወቂያ የድነት አርማችን በመስቀል ላይ ሆኖ ጌታ የታመመው የአዳምን ሞት ወስዶ ህይወት ሊሰጠን ነው። ወእለ ውስጠ ሲኦል ጻኡ ወእለ ውስጠ መቃብር ተከሰቱ በሲኦል ውስጥ ያላችሁ ውጡ ሲላቸው በመቃብር ያሉ መጡ ተደሰቱ ወርኢነ ግዕዛነ ልጅነትን ተቀበሉ ህይወት ዘርቶላቸው በመስቀሉ ነፍሳቶችን ሲያድን ከሲኦል ጨለማ፣ ገነት ተከፈተች ምስራች ተሰማ። ገነት ተከፈተች ምስራች ተሰማ። ጠላት የተከለው የመዓት ጥላቻ ባለቅነቱ ዳሰሰው በፍቅሩ ዘመቻ በሰው ልጆችና በገነት መካከል እንዳይገናኙ በእሳት ሲከለል ተሻግሮ የሚወጣ የሰው ዘር አልነበረም፣ ከክርስቶስ በቀር ማንም አልደፈረም። እርሱ ቅዱስ ሆኖ በመስቀል ሲሰቀል እንግልቱ ተስማምቷቸው አይሁዳን በበቀል ደቀ መዛሙርቱ ርቀው ሲመለከቱ ልብሱን ሲካ ደቀ መዛሙርቱ ርቀው ሲመለከቱ በፍርሃት ተውጠው እነ መላእክቱ ብርሃን ስትከለክል ዓለምም ጨልማ ልብሱን ሲካፈሉት አይሁዳን በሸሚያ። ፈያታዊ ዘይማ ከቶ መች ዝም አለ አቤቱ በመንግሥት አስበኝ እያለ ተፈጸመ በሚል ቃል ጌታ አዘነበለ ተፈጸመ በሚል ቃል ወደ እሱ አዘነበለ። አዳም በዘራበት ባበቀለው ኃጢአት መቋቋም አልቻለም በስደት በፍርሃት በአውሬዎች ስፍራ ወጥቶ ተገለጠ። ስለ ሠራው ኃጢአት እየተንቀጠቀጠ ከሰማይ በመጣለት ሰምቶ የፍቅር ቃል ኃጢአቱን ሳይደብቅ ለጌታ ተናግሯል። ከይቅርታ አምላክ የምረት ቃል ሰማና ከካህኑ ተቀበለ የሱባኤ ቀኖና ዓመታት ሳያልፉ ቀናትም ሳይጎሉ ክርስቶስ አድኖታል በማይሻር ቃሉ። አልበሰኒ ልብሰ ህይወት ወከደንከኒ ኪዳነ ሐሴት የህይወት ልብሰ አጎናጸፈን አገኘን ክብር ልጅነት፣ የህይወት ልብሰ አጎናጸፈን አገኘን ክብር ልጅነት በዝማሪያችን መዝገብ ተመዝገን በሚል ቃል ልባችን መስክሮል አፋችን ይዘምራል። ለገነት ተዘርተን ለሲኦን ላልታጨድ ነው የድነታችን መዝገብ በአንተ ነው ያገኘ ነው ቀዳሜሰ አርያው ወክብርተ ወዶና አክብሮ አርያ መልኩን ሰጠ። ሕያው ሆኖ በሞቱ ህይወትን ገለጸ፣ በመስቀል ላይ ሳለ ጠላትን ገሰጸ ያ ሆኖ በሞቱ ህይወትን ገለጸ፣ በመስቀል ላይ ሳለ ጠላትን ገሰጸ። በመስቀል ላይ ሳለ ጠላትን ገሰጸ። የምድር አመስጋኞች የሰማይ ወራሽ ሆነን፣ ከቶ የማንጠፋ የአላማ ፍጥረት ነን። በመስቀል ቅርጽና በአምሳሉ ተፈጥረን፣ የምድር አመስጋኞች የሰማይ ወራሽ ነን። የምድር አመስጋኞች የሰማይ ወራሽ ነን። አቤት ያቺ ቀን ምን አይነት ዕለት ናት? የካህናት አለቃ ጻድቅ የሞተባት፣ በኩረ ፍጥረታትም ኃጢአተኛ የዳነባት። የእዳን ደብዳቤ በኃይሉ ያከቸፈ የሞትንም መንጋ በሞቱ ያሸነፈ፣ ኃይለኛውን አስሮ ቤቱን በረበረ፣ የእግዚአብሔርን ንብረት በሲኦል ላሰረ። የእጅ ዋጋ የሆኑት የእግዚአብሔርን ነብሳት በጠላት እጁ ነው ኖረው ለዘመናት እየተሰደዱ እየተቅበዘበዙ ጠላት ከስሮባቸው፣ በደም ዋጋ የተገዙ እጅግ ተደሰቱ፣ ምሬትን ለበሱ በአማኑኤል ቁስል ስለተፈወሱ፣ በአማኑኤል ቁስል ስለተፈወሱ። ጥበብን የፈጠረ ጥበብ አያሸንፈውም፣ ብርሃንን ያስገኘ ብርሃን አይቀድመውም፣ ጨለማን የፈጠረ በጨለማ አይደበቁትም። በቅድስናችን ዘውትር የሚቀናው ጠላት የሰው ልጆችን የሚያሳድደው ውቅንሃ ሰይጣን በእንተ ጸጋ ዘተዋቦ ለአዳም ለአዳም ስለተሰጠው ጸጋ ሰይጣን ቀናበት በጣም። ሰይጣን በእባብ ልብ ሞት ሲሰብክ ተሰውሮ አዳምን ሲያቁስሎ በትዕቢት ተወርብሮ ክርስቶስ አዳኝ ሆነ የማርያም ሥጋ ለብሶ አዳምን ሊያድነው በቁስሉ ፈውሶ አዳምን ሊያድነው በቁስሉ ፈውሶ። በኀጢአት ስንፈት በበዛብን ጣጣ ስለ በደላችን ሐሞት ከርቤ ጠጣ። በመስቀል ላይ ያለ ሁሉ ተንቀጠቀጠ። ከሰማይ እስከ ምድር ተአምር ተገለጠ። ፀሐይም ጨልሞ ጨረቃ ደም ሆኗል፣ ከዋክብት ረግፈው አለት ተሰንጥቋል። ሙታን ተነስተዋል። ያነ ምንም ምልጃ ለሁለት ተከፈለ የቤተ መቅደስ መጋረጃ። ለመንፈሳዊነታችን ምሳሌ ሆኖልናል፣ በሞቱ ለህይወታችን ተስፋ ሰንቆልናል። መከራችን ተወግዷል፣ ስለ ሰባቱ መስቀል ቃል በግርማ መለኮቱ ሳይሆን በአርያ ብእሲ የመጣው ፍጹም አምላክ፣ ፍጹም አዳኝ ነው። ለልጆቹ ሲል ከሰማይ የወረደው በአምላክነቱ ያረገው። ለልጆቹ ሲል የሞተው በአምላክነቱ ሞትን የገደለው። ለልጆቹ ሲል የተራበው በአምላክነቱ እንጀራን ያበረከተው ለልጆቹ ሲል የተጠማው በአምላክነቱ ጋኖቹን የሞላው ለልጆቹ ሲል የተሰደደው በአምላክነቱ ገነትን የሰጠው ለልጆቹ ሲል የቆሰለው በአምላክነቱ ለምጻሞችን ያዳነው ለልጆቹ ሲል የሾህ አክሊል የተቀዳጀው በአምላክነቱ የብርሃን አክሊል የሚሰጠው ለልጆቹ ሲል የተሰደደው በአምላክነቱ ገነትን የሰጠው ለልጆቹ ሲል የተራቆተው በአምላክነቱ የሕይወት ልብስ የሆነው ፍጹም አምላክ ፍጹም አዳይ ነው። ፍጹም አምላክ ፍጹም አዳይ ነው። ሲኦል የጭካኔ ቁልፏን ጣለች፣ አምላኳን ስታይ በሯን ክፍት አረገች። የነጻነት ደብዳቤውን ስታይ እስረኞቿን ለቀቀች። እየተናዘዙ እየተናገሩ እስረኞቿም ሰላማዊ ሰልፍ ላይ ነበሩ። ሰልፉን የሚመራው ወላዲ ዓለም አዳም ነበር። እንዲወገድለት የባርነት ቀንበር የያዙት መፈክር እንዲህ የሚል ነበር። ተንስኡ ለጸሎት ምኞታቸው፣ እግዚኦ ተሳለነ የናፈቃቸው የተወጋ ጎኑን ሲያሳያቸው የእጁን ቁስል አሳይቶ ሰላም ለኩልክሙ ሲላቸው፣ ምስለ መንፈስከ እያሉ ወጡ ከእስራታቸው። ነፍሳትና ፈጣሪ ሲገናኙ ሲኦል ተነዋወጠች፣ በደስታ ዝማሬ ተጥለቀለቀች። በሐዘንና በለቅሶ ወደ እሷ የገቡ ሁሉ በደስታ ቆሙና ዝማሬን ተሞሉ። በሐዘን ልባቸው እልልታ ተሰማ ለዘመናት ኖረው በድግድግ ጨለማ፣ ንሴብሆ ብለው ወጡ